ሰላም፣ ሰላም ወርቅ ሚኪያስ ነኝ። ዛሬ በአዲስ ቪዲዮ ተገናኝተናል። ይሄ የጤና መረጃዬን ሼር ማድረግበት ቻናሌ ነው። አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ በማድረግ ቤተሰብ ሆኑ። ከወደዳችሁት ላይክ አድርጉት። ለሌላ ሰው ይጠቅማል ብላችሁ ካሰባችሁ ደግሞ ሼር እንድታደርጉት ጠይቃችኋለሁ። ዛሬ የምንናገረው ስለ ማንኮራፋት ነው። ማንኮራፋት ህመም እንደሆነና ለተለያዩ የጤና እክሎች እንደሚያጋለጥ ምን ያህል ያውቃሉ? ስለ ማንኮራፋት አጭር ጊዜ ይኖረናል። አብራችን ቆዩ። አመሰግናለሁ። በአለማችን ላይ በማንኮራፋት ወደ አንድ ቢሊየን የሚሆኑ ሰዎች በዚህ ህመም ይጠቃሉ እና ይህ ህመም እንዴት ነው የሚከሰተው የሚለውን በምናይበት ጊዜ ግሮሯችን አካባቢ ያሉ ጡንቻዎችና የተለያዩ አካላት በምንተኛበት ጊዜ ያው ወደታች ወደ ላይ ሆነ ነው ወደ በጀርባችን ስለምንተኛ ፖዚሽኑ እና በተለያዩ ምክንያቶች ምክንያት በውፍረት ሊሆን ይችላል። በኤኒቲንግ እዚህ ጋ ያሉ መስሎች ላክስ በማድረግ ሊሆን ይችላል፣ ይዘጉታል፣ የአየር ቧንቧችንን ይዘጉታል። ያን ጊዜ የሚፈጠር ነው ማንኮራፋት ማለት። እንግዲህ ይሄ አደገኛ የሆነ ግን ብዙ ጊዜ የማናስተውለው የጤና ዕክል ነው ወይም ደግሞ ህመም ነው። ይሄ ምንድን ነው? የአየር ቧንቧ በሚዘጋበት ጊዜ አየር ወደ ኦክሲጅን፣ እንግዲህ ሰውነታችን ኦክሲጅን በጣም ይፈልጋል ኦክሲጂን በሚፈለገው መጠን በማይደርስበት ጊዜ በተለይ ደግሞ ወደ ጭንቅላት ኦክሲጂን በማይደርስበት ጊዜ ጭንቅላት የራሱ የሆነ ሜካኒዝም ይኖረዋል። የራሱ የሆነ ኦክሲጂን እንዲያገኝበት የሚያደርግ ሜካኒዝም አለው። ምንድነው? ይሄ ኦክሲጂን በማያገኝበት ጊዜ እንግዲህ እዚህ ጋር ያሉ ጡንቻዎች አየር ቧንቧን ይዘጋዋል፣ ብያቸዋለሁ። በሚዘጋበት ጊዜ ካርበን ዳይኦክሳይድ ሰውነታችን ውስጥ ይጠራቀማል። ይሄ ምንድነው? ብሬንን አለርት እንዲሆን ያደረገውና ያነቃውና ልክ ንቅት ብንን ብለን ድጋሚ ወደ ውስጥ እንድንተነፍስ ያደርገናል። ይሄ ግን ንቅት ብንን የምንላቸው ነገሮች በጣም ብሪፍ ማለትም አጭር ናቸው እና ላናስታውሰው እንችላለን አንዳንድ ጊዜ እስከ አምስት ጊዜ ከአምስት እስከ ሰላሳ ጊዜ ጥናቶች እንደሚያሳዩት አንድ ሰው በማንኮራፋት ምክንያት ከእንቅልፉ ሊነቃ ይችላል። ግን በጣም ብሪፍ እና አጭር በመሆናቸው ላናስታውሳቸው ላናስታውሳቸው እንችላለን ከእንቅልፍ መንቃታችን ራሱ ማለት ነው። እንደውም አንዳንድ ጊዜ እንዳንኮራፋን የሚነግሩን አጠገባችን ያሉት ወይም ደግሞ በማንኮራ በሹ ሰዎች ሊሆኑ ይችላሉ። እንግዲህ ስለ ማንኮራፋትና ማንኮራፋትን የሚያመጡ እንዴት እንደሆነ ማንኮራፋት እንዴት ጭንቅላት ላይ ያለውን ጫና ጭንቅላት ደግሞ ኦክስጅን ለማግኘት እኛን እንደሚቀሰቅሰን ከእንቅልፋችን ካየን አሁን ደግሞ አጋላጭ ሁኔታዎቹን ብናይ ጥሩ ይሆናል ማለት ነው። እንግዲህ ማንኮራፋት አጋላጭ ሁኔታዎቹ ቅድምም ጠቀስ አድርጌ አልፌዋለሁ። የሰውነት ክብደት መጨመር አንደኛው ለማንኮራፋት ወይም ደግሞ ስኖር ሚን ምንድን ነው የምንለው በእንግሊዝኛ ኦብስትራክቲቭ ስሊፕ አፕኒያ እንለዋለን ህመሙን ማለት ነው። በእንግሊዝኛ ግን ማንኮራፋት የሚለው ቀጥታ ትርጉሙ ስኖር ማድረግ ነው። ግን ስኖር ማድረግ የምን ውጤት ነው? የአየር ቧንቧ መዘጋት ነው። ስለዚህ የህክምና ባለሙያዎች በህክምናው ዓለም ኦብስትራክቲቭ ስሊፕ አፕኒያ ወይም ደግሞ በ በእነዚህ በአየር ቧንቧ መዘጋት ምክንያት በሚፈጠር ያተነፋፈስ ችግር ብለን እንጠራዋለን። እና ከአጋላጭ ሁኔታዎቹ አንዱ ክብደት መጨመር ነው። ክብደት በምንጨምርበት ጊዜ እዚህ ጋ ያሉ አየር ቧንቧ ጋ ያሉ በተለይ አንገት አካባቢ ያሉ እንትኖች ትልቅ በሚሆኑበት ጊዜ ኮምፕረስ የማድረግ እድል ይኖረዋል። ስንተኛ በጀርባችን ስለሆነ እሱ ጫና ይፈጥራል ማለት ነው የአየር ቧንቧ ላይ። ሌላው እድሜ ነው። እድሜ በጨመረ ቁጥር እነዚህ መስሎቹ እዚህ አካባቢ ያሉት ጡንቻዎች ስትሬንግዛቸውን ያጣሉ፣ ፓወራቸውን ያጣሉ። ቶን የሚባል ነገር አለ። አንድ ጡንቻ ምንም ስራ በማይሰራበት ስቴት ላይ ሆኖ የራሱ የሆነ ቶን አለው እና ፓወር ወይም ደግሞ ራሱን የቻለ እንትኑን ቅርጹን የሚጠብቅበት የራሱ የሆነ ፎርስ አለው እና እሱን ቶን ብለን እንጠራዋለን። እንግዲህ ሰው በሚያረጅበት ጊዜ እነዚህ ነገሮች እየላሉ እየሳሱ ይመጣሉ ማለት ነው። በዛም ምክንያት የአየር ቧንቧ ሊዘጋ ይችላል ማለት ነው። ሌላው በተፈጥሮ ምክንያት አጭር አገጭ ያላቸው ሰዎች አሉ። አጠር ያለ አገጭ ያላቸው ወይም ደግሞ ለኦብስትራክሽን እንደዚህ የተጋለጡ ሰዎች አሉ እና ሌላው ምክንያት እሱ ነው እንደ ሶስት በአራተኛ ደረጃ ደግሞ የምናነሳው አፍንጫ ውስጥ ያሉ እዚህ አፍንጫችን ውስጥ ያሉ ቲሾዎች አሉ የተለያዩ ሴክሬሽኖችን የሚያመርቱ ለተለያዩ ጥቅም የአፍንጫችንን ጤንነት የሚጠብቁ ለተለያዩ ግልጋሎት የሚሰጡ አካላት አሉ፣ እነሱም ቲሾዎች አሉ። እነሱ በተፈጥሮ ትልልቅ የሚሆኑበት ጊዜ ይኖራል እና ኖርማሊ አየር ወደ ውስጥ እንዳይገባ ይዘጋሉ ማለት ነው። እነሱ ትልልቅ በሚሆኑበት ጊዜ ወይም ደግሞ በኢንፌክሽን በሚኖርበት ጊዜ በሚያብጡበት ጊዜ አብ ኖርማሊ ትልቅ በሚሆኑበት ጊዜ አየር ቧንቧችንን ይዘጋሉ ማለት ነው። ስለዚህ እነዚህ ከላይ የጠቀስኳቸው ምክንያቶች እንደ አጋላጭ ሁኔታዎች ልንቆጥራቸው እንችላለን። አጋላጭ ሁኔታዎች ስለ አጋላጭ ሁኔታዎቹ ይህን ያክል ካልን ስለ ምልክቶቹ ደግሞ ትንሽ እንነጋገር። ምልክቶቹም ያው ቅድም እንደተነጋገርነው ማንኮራፋት አጠገባችን ያለው ሰው ይሰማዋል። ይሄ ኩሩ ኩሩ የሚል ድምጽ አየር ቧንቧ በመዘጋቱ ምክንያት የሚፈጠር ነው። ሌላው ደግሞ በተደጋጋሚ ከእንቅልፍ መንቃት ነው። ከእንቅልፍ የምንነቃው ጭንቅላታችን ኦክሲጅን ለማግኘት እንዲረዳው እኛን አንቅቶ የአየር ቧንቧውን ከፍተን ተንፍሰን ከዛ በኋላ ኦክሲጅን እንድናገኝ የሚያደርግበት ሜካኒዝም ነው። ሁለተኛው እሱ ነው። ሌላው ደግሞ ቀን ቀን በእንደዚህ እንደዚህ ማታ ማታ በዚህ ምክንያት በተለያየ ጊዜ ከእንቅልፋቸው የሚነቁ ሰዎች የእንቅልፍ ስርአት መዛባት ያጋጥማቸዋል። ይሄ ደግሞ ወደ ምን ያጋልጣቸዋል? ቀን ቀን ወደ እንቅልፍ እንቅልፍ እንቅልፍ ማለት ድባቴ ወይም ደግሞ ዲፕሬስድ መሆን ብዙ ጊዜ ቢኮዝ ለረጅም ጊዜ እንቅልፍ የሚያጡ ሰዎች እና ምክንያቱን የማያውቁት ሰዎች ቀን ቀን ላይ የሙድ መረበሽ፣ የሙድ መቀያየር ሊያጋጥማቸው ይችላል። በተጨማሪም ትኩረት ማጣት፣ ለነገሮች ትኩረት ማጣት ወይም ደግሞ ምክንያቱም በቂ እንቅልፍ ያላገኘ ጭንቅላት ቀን ላይ ትኩረት ለማድረግ ይቸገራል እና ሚሞሪ እንትን ማለት ቶሎ ሎስ ማድረግ ሚሞሪ አለማስታወስ ነገሮችን ያለማስታወስ ችግር እና ደግሞ ትኩረት ማጣት ከምልክቶቹ አንዱ ሊሆኑ ይችላሉ። እንግዲህ ካልታከመ ምን ያመጣል የሚለውን ደግሞ ካየን ምንድን ነው የሚያመጣው? እንደነገርኳችሁ ኦብስትራክቲቭ ስሊፓፕኒያ ብዙ ጊዜ ማንኮራፋትን እንደ ህመም አርገን ስለማናየው ብዙ ጊዜ ኦቨር ሉክ ይደረጋል። ኦቨር ሉክ መደረግ ማለት ከቁብ አይቆጠርም ወይም ደግሞ ከጤና እክልነት አይቆጠርም። ነገር ግን የአየር ቧንቧችንን ኦክስጂን ወደ ሰውነታችን እንዳይደርስ በማድረግ በመጀመሪያ ደረጃ ካርዲዮቫስኩላር የሆኑ ልብ ላይ ችግር ማምጣት፣ የልብ ድካም ማምጣት፣ ሀርታታክ ወይም ደግሞ የልብ ቧንቧዎች መዘጋት ማምጣት ለሃይፐርቴንሽን ማጋለጥ፣ ሃይፐርቴንሽን ማለት ለደም ግፊት ማጋለጥ፣ ለስኳር ማጋለጥ። እነዚህ እንደዚህ አይ ነገሮች ሊያመጣ ይችላል። ህክምናውን በምናይበት ጊዜ ደግሞ ዋናው ህክምናውን በምናይበት ጊዜ አጋላጭ ሁኔታዎችን መቀነስና ምክንያቶቹን ማጥፋት ላይ ማተኮር ይሆናል። አንደኛው ክብደት መቀነስ ነው። ማስተካከል ከምንችላቸው አጋላጭ ሁኔታዎች መካከል ክብደት መቀነስ አንዱ ነው። እንግዲህ ክብደት ምንቀነስ ከሆነ ጉሮሯችን ላይ የሚጫ ነው እንደዚህ በምንተኛበት ጊዜ ደግሞ እንደዚሁ ዲያፍራማችን ወይም ደግሞ በምንተነፍስበት ጊዜ እንዳን ተነፍስ የሚከለክለን የሆድ አካባቢ ያለ ስብ መጨመር፣ እንደዚህ ክብደት መቀነስ በአጠቃላይ ለኦብስትራክቲቭ ስሊፕ አፕኒያ ወይም ደግሞ የሚያመጡትን ችግሮች ይሄንን የማኮራፋት ችግር ሊቀንስልን ይችላል ማለት ነው። ይሄ ችግር እንደነገርኳችሁ እንትን ላይል ይችላል። ምክንያቶቹን አድሬስ ላናረጋቸው እንችላለን። አድሬስ መደረግ ወይም ደግሞ መፍትሄ የማይገኝላቸው ምክንያቶች ከሆኑ አጋላጭ ሁኔታዎቹ ለዚህ ለማንኮራፋት ምን ይደረጋል? አንዳንድ እቃዎች አሉ፣ አፕላያንሶች አሉ። የአየር ቧንቧን ለመክፈት አፍ ውስጥ የሚደረጉ በባለሙያዎች የሚታዘዙ እቃዎች አሉ። እነሱን እንጠቀማለን ማለት ነው ከሱም ደግሞ እንትን ማይል ከሆነ ደግሞ ወደ ሰርጀሪ ወይም ደግሞ ወደ ቀዶ ጥገና ሊያመራ ይችላል ማለት ነው ህክምናው።